ድና ሐምዘተ ልወስል አይስማሙም። ምንድን ነው ያልኩሽ? መድና አይስማሙም። እንዴት ነው የማይስማሙት? ከመድ ቀጥሎ ሐምዘተል ወስል ከመጣ አብረው መሄድ አይችሉም። ለምሳሌ እዚህ ጋር አሁን በየነበረው ድምጽ አሊፍ መድ ስለመጣበት ወደ አራተኛ ቤት ድምጽ ቀይረ ነው። ምን ሆነ ባ ነገር ግን ባ ብሎ እንዲሳብ ያደረገው አሊፍ መድ ነው። ከአሊፍ መዱ ቀጥሎ ግን ሀምዘተልወስል መጣ። ያው ከሀምዘተልወስል ቀጥሎ የሆነ ፊደል መምጣቱ ግድ ነው። ስለዚህ በዚህ ጊዜ ሀምዘተልወስሉ ዓላማው ሁለት ፊደሎችን ማያያዝ ስለሆነ መድ ከመጣበት ደግሞ ለማያያዝ ስለማይመቸው ባ የነበረው ወደ በነት ይቀየራል። ይቀራል መሳቡ አለሽ መዷ ትቀራለች። አዎ ያው በ ይሆናል ማለት ነው። ማንኛውም ፊደል ከፊት ለፊቱ ሐምዘተል ወስል ካለች መድ ቢኖሩ ይቀራል ማለት ነው። መዱን ያስቀረው ሐምዘተል ወስሉ ነው። አሁን እዚህ ጋር ቡ ነው አይደል? ቡ በማን ተስቧል? ስለዚህ ቡ ብለን ነው አይደለ? ያው ቡ ጽፈን ሁለት ሁለት ነጥብ እናስቀምጣለን። ቡ እንላለን ያው ወመድ ስላለ ግን ከወመዱ ቀጥሎ ምን መጣ? ስለዚህ ቡ የሚለው ወመዱ ቀረ። ቡ ብቻ ሆነ ማለት ነው። ልክ እንደዛውም እዚህ ጋር ቢ የነበረው የመድ ስለመጣበት ቢ ተብሎ ይሳባል። ግን ሀምዘተ ለውስል